ሰብስክራይብ ና ላይክ እያደረግን ሰላም ሰላም ሜሎች ቤተሰቦች እንደምን ቆይታችኋል? ዛሬም በአንድ ቪዲዮ መጥቻለሁ። በዚህ ቪዲዮችን የአፍላ ፍቅሯ ቀበጧ ሶሲ አለም ደግሞ ራንሰም በትናንትና ሁለት መጋቢት 19 ቀን ልደቷን አክብራለች። ይህን ልደቷንም ደግሞ ጓደኞቿ ቅዱስና ፊዮሪ ላይቭ ላይ አክብረውላታል። ምን ይመስላል በዚህ ቪዲዮ ትመለከታላችሁ። እነ ፊዮሪ ለእሷ ያላቸው ምኞት ገልጸዋል። እኔም እንኳን ተወለድሽ ማለት ወዳለው እናንተም በኮሜንት ሴክሽን ላይ ያላችሁ ምኞት ግለጹ፣ እንኳን ተወለድሽም በልዋት። ወሬ ሳላ በዛ ወደ ቪዲዮ ልውሰዳችሁ። መልካም ቆይታ። ራሰሙዴ ወይ ታጨውት ዛሬ ልደት ቀንሽ ነው።

ገና ታዳጊ ነች፣ ልጅ ነች። ገና ፋየ ብራዘር ፋየ አርቲስቱ ይላል። አረ ደብል ታፕ አድርጉ። ምን ነው እንዴ? መቶ ምናምን ሰዎች ተቀምጣችሁ ምን ልታዩ ነው? ደብል ታፕ አድርጉ እንጂ። ቅዱስ ዘና ካላላችሁማ ደስ አይልም፣ አይመጣውም ነው የምላለው። ምኞቴ ልመኝልሽ ምኞት ኢምቦክስ ላይ ነው ኢምቦክስ ላይ ነው ምኞት ህዝብ ፊት አይመኝም ኦኬ ታላቁ ዳጊ እዚህ እዚህ ነው እዚህ እንድትመኝልኝ ነው የምፈልገው በቃ ተፈለግሽ ደግሞ እመኝልሻለሁ ይቺ ደግሞ ምኗ ቀበጥናት እባክሽ እግዚአብሔር ማን ነው ዳጊ ይቺ ደግሞ ስሚኛ አንቺ ስም ምንድን ነው? እሺ፣ እግዚአብሔር መጀመሪያ እድሜና ጤናሽን፣ አሜን ቀሪ ዘመንሽን ጥበብና ማስተዋል እንዲሁም ሀሳብሽን መንገድሽን የተሻለ ቦታ የተሻለ ቦታ ልታስመርቂበትን ቀን አመሰግናለሁ። አሁን ሚዩት አነስተዋቸው አመሰግናለሁ። ተመኙላት እናንተ። ሰብስክራይብ እና ላይክ እያደረገ ነው። ስድስት ሰዓት እኮ ካለፈ እንደዚህ አይደለም። በቃ ያኛው ቀን መጣ። ስለዚህ እኔ ልመኝንሽ የኔ ቆንጆ በጣም ነው ወርዱ። እንኳን ተወለድሽ ቀሪ ዘመንሽ የተባረከ ይሁን እና ከዚህ በላይ የምታብብበት ለስራሽ ስኬታማ የምትሆኑበት የምትወጂውን ስራ የምትፈሪበት ይህን አክቲንግ ማለት ነው እና

ምንደስ እዚህ ዳጊስ ካልሰማ ምን አመለጥይበት? ዳጊ ቴንክ ዩ ማያ፣ ቴንክ ዩ መቶ መቶ ብሩ ለነሱ፣ አንዳንድ ብሩ ለኛ። ቆይ ጉድ ሆኜ ነበር። ቆይ አሁን፣ እሺ ስሙኝ አንዴ ቹሜ እና ቤሪ ሚውት ብታረጉልኝ፣ እንዳሰብ ምን ብታረጉ ብታረጉኝ ነው በቃ፣ ጫጫታ አልፈለግም። ቅዱስ ሲያወራ ማንም እመሀል ላይ እንዲገባ ሁላ አልፈለግም። አባችሁ ስራ ስራ አት አስታይል በአንቺ ስለዚህ አርፈህ የምትናገረው ተናገር። ዮሪ ፊት መቅበጥ የለም። ለምጠቀመው ቃላቶች ይቅርታ የኔ ቆንጆ። ራንሰም ነቅዬ ነው መጣው የኔ ቆንጆ በጣም ነው እንደ የሚደብርች። አሁን ያየሁት ምንድን ነው? ሲንገር ተካልኝ። እንደት ነው ኧረ በማርያም እንዳስሩኝ ምንሽ ነው? አውራኛ እኮ አላልከለከልም እኮ አንተ እኮ እያወራ ሲ በቃ ዝም በል። አክሴፕት አድርግ፣ አክሴፕት አድርግ። መሽ ላካችሁልኝ። እሺ፣ እራስ ላክ

እሺ በል፣ ያው ዝም አለ። ልቀጥለው፣ የኔ ሳቂታ፣ የኔ ድም ቡሽ ቡሽ፣ የኔ ፍልቅልቅ፣ ገና ሳውራ እንደምትሽኩረመሚ አውቃለሁ። አዎ፣ ያው ጀመርሽ። የኔ የሚለውን አቁምና ሳቂታ አይ ግን ማርያም ነው ብልሽ እግዚአብሔርን እዚህ ጋር ያላችሁ ሰዎች ማለት ራንሰም እንደዚህ እንደምታዩት እንደ ካራክተሯ ምናምን ቀበጥ ምናምን አለች፣ ሲቀጥል የሆነ ሀምብል የሆነች የተረጋጋች ደስ የምትል ሰው ጓደኛ ወይ የኔ ብላ ካሰበቻችሁ ማለት ነው፣ እግዚአብሔርን ለእናንተ ጥግ ድረስ ልትሞት የምትችል አይነት ጓደኛ ናት እና ለአንቺ ምን ብዬ ልመኝልሽ መሰለሽ? ያሰብሽውን ሁሉ የምትፈልጊበት ደረጃ ላይ ያድርስሽ ፈጣሪ። እንደምደርሺ ደግሞ ታውቂያለሽ፣ ብቃቱም እንዳለሽ ጀግና ሴትም እንደሆንሽ ታውቂያለሽ። እወድሻለሁ። ስላወቅኩሽ ደስተኛ ነኝ። የኔ ስለሆንሽ በጣም ደስተኛ ነኝ። ውድድድ ነው ማረግሽ። ነፋ መኖሪልኝ